እጽዕ ዛሬ የእውነቴን ነው ምላችሁ፣ ቤተሰቦች ስህተት ሰራ። ምክንያቱም ስህተቱ ምንድን ነው? ቡርኬን፣ ሃይሚን፣ ሶሲን፣ ዳኒን በአንድ ላይ አነጋ አግኝቶ ችግር ይፈታል፣ ተነጋግረው ነገሮች ይፈታሉ፣ ቡርኬና ሃይሚ አንድ ይሆናሉ ይግባባሉ፣ ብሎ እነዚህን አራት ልጆች ዛሬ በአንድ ቦታ መጥራት የለበትም ነበር። ምክንያቱም ሃይሚና ቡርኬ ተጣሉ እንጂ ሶሲና ዳኒ እኮ አልተጣሉም። ቤተሰቦች፣ የእውነቴን ነው ምላችሁ፣ ሲያቀሳስሩም በዛውም ልክ አንድ

ሁለቱም ከአንድ ወንዝ የተቀዱን የሚመስሉ ሲያቀሳስሩ ካያችሁ ማለት ነው እና ፍፄ በእርግጥ በመልካም ጎን አይቶ ያው ፍፄን ሁላችሁም ታቃላችሁ። የብሩኬ ምርጥ ጓደኛ ምርጥ ወንድም ለሀይምቾም እንደዛው ማለት ነው። እሱ ልክ እንደ ሀይሜና እንደ ብሩኬ ሶሲና ዳኒም የተጣሉን የመሰለው እንጂ ሼራ ጎንጉ ነው። ሀይሜና ብሩኬ ለመለያየት የመጡ ሴጣኖች እንደሆኑ ብሩኬ ፍፄ አልገባውም። ለዛ ነው አራቱንም በአንድ ላይ ጠራ። ለዛ ነው ሰዎች መጥራት እና ማስታረቅ የነበረበት ነገሮች እንዲፈቱ ማድረግ የነበረበት ሀይሚን እና ብሩኬን ለብቻቸው ወላ ሶሲ ወላ ዳኒ ሳይጨመሩበት እነሱን አስታርቆ እነዚያ በፊትም አልተጣሉ፣ እነዛን መተው ነበረበት ፍፄ ማለት ነው። እና ያው የዋህም ስለሆነ አስታራቂም ስለሆነ ሚዲያ ላይም ስለማያቸው የእነሱን ሚትም ስለሚከታተል፣ ሁኔታቸው አክት የሚያደርጉት ነገር ምናምን ልክ እንደ ሀይሚና እንደ ብሩኬ እንደተጣሉ ስለሚያስመስሉ እሱ እንደዚያ ቃሉ መስሎት ነገሮችን እንዲፈቱ ነበረ፣ ግን ነገሮች ሳይፈቱ ሳይግባቡ በድብድብ በጭቅጭቅ ነው። ዛሬም እንግዲህ ነገሩ ዳኒና ብሩኬ እስከ መደባደብ ማለት ነው። ብሩኬ ደግሞ ሀይሚን እንዳት ነኪኝ፣ አጠገቤ እንዳት ደርሺ እስከ ማለት ድረስ ማለት ነው፣ እና በዚህ ደረጃ ነው እንግዲህ ቪዲዮቸው ያለቀው። እና ሀይሚ ከመጀመሪያውኑ ፈርታለች። ቤተሰቦች ብሩኬ ሳይመጣ ብሩኬ መጥራቱን ፍጼ ስታስብ ጥሩ ነገር እንደማይፈጠር ተናግራለች። አራቱ አንድ ቦታ ያውም ዳኒና ቡሩኬ አስባችሁታል። ምክንያቱም ዳኒ የሚያሳየው አክት ልክ ለሀይሚ የሆነ ለየት ያለ ቦታ እንዳለው አድርጎ ስለሆነ በቡሩኬ ቦታ የሚያሳየው፣ ብሩኬና ዳኒ ደግሞ መቼ መቼም ቢሆን ተስማምተው ታርቀው አይለያዩም። ግን ዳኒና ሶስ የራሳቸው ጉዳይ፣ ምክንያቱም እነሱ አላማ አላቸው። እነዚህን ልጆች የመላየት ጥግ ድረስ ነው አሁን የሚሄዱት ማለት ነው። እና ሲያቀሳስሩም ደግሞ በመሀላቸው ገብተው ምንም አይነት እርቅ እንዳይፈጠር ዛሬውን ዳኒ ምን አለ ከእኔ ምን አለ ሲለው ብሩኬ ምን አለው? ሁላችሁም ከሰማችሁት ለየት ያለ ቦታ አለኝ ለሀይሚ። ያው ለየት ያለ ስሜት አለኝ እንደማለት ማለት ነው። ቡሩኬ ወደ ሌላ ቦታ እንዲወስደው ማለት ነው። አያችሁ፣ በዛን ሰዓት ቡሩኬ ላይ የሚታየው ስሜት ሌላ ነበር። እሱ ያለው ከኔ ምን አለህ ነው። እሱ ግን ያለው ለሀይሚ ለየት ያለ ስሜት፣ ለየት ያለ ቦታ አለኝ ያለ። ሀይሚ ግን ለሱ ለየት ያለ ስሜትም ለየት ያለ ቦታም የላትም። ለየት ያለ ቦታም ለየት ያለ ስሜትም ካላት ለቡሩኬ፣ ለምትወደውና ለምታፈቅረው ልጅ ብቻ ነው። እሱ ግን አስመሰለ። ቤተሰቦች ደነገጠች፣ ሀይሚ ራሱ ፊቷ ላይ የሚታየው ማለት ነው። እና አስቡት ምና ምናህል እንደሚያቀሳስር ብቻ እዛ ጋር ምናህል እንትን እንደሚሉ ብቻ አዩት። እስቲ ከእኔ ምናለ ሌላ ለሀይሚ ምናለክ ሌላ። አስቡት እንግዲህ ስለዛ ነው ዳኒና ሶሲ አንድ አይነት አላማ ነው ያላቸው። አልተጣሉም። እነሱ አላማቸው አንድ አይነቶች ከአንድ ወንዝ የተቀዱ ነው የሚመስሉት። እነሱ ሁለቱ ሀይሚና ቡርኪን እስከ መጨረሻ የመለያየት ነው ስራቸው። ለዛ ነው ፍጼ ያጥፍታል። አሁንም ፍጼ፣ ከእውነቴ ነው የምልህ፣ ከቻልክ እኛ የምንፈልገው ዳኒና ሀይሚ ታረቁ አልታረቁ የራሳቸው ጉዳይ። ምክንያቱም ሴራቸው ምን እንደሆነ በደንብ ስለገባን ስለ እነሱ መታረቅ አለመታረቅ አገባንም። ሲጀመርም ዳኒና ሶሲም ደግሞ አልተጣሉም። ሁለቱም ተነጋግረው የመጡበት መንገድ አለ። ስለዚ አሁን እኛ የምንፈልገው እንደ በፊቱ የሀይሚንና የቡርኪን ፍቅር እንድትመልስልን ነው ፍጼ። አንተ የገባህበት ነገር ሁሉ ይስተካከላል። ብሩኬን ምናል እንደምትወደው እንደምታከብረው፣ ሀይምቾ ምናል እንደምትወዳት በእህትነት ምናል እንደምታከብራት ስለምናቅ ሀይሚን እና ብሩኬን እንድታስታርቅልን ነው እኛ የምንፈልገው፣ ሶሲና ዳኒ ሳይጨመሩ ፍጼ። ሶሲና ዳኒ ካሉበት ነገሮች አይፈቱም፣ መቼም አይፈቱም። በጣም ነው የሚያቀሳስሩት። የእውነቴን ንብላችሁ ከዳኒ አንደበት እንኳን የወጣውን ውስጥ ከኔ ምን አለ ከኔ ምን ትፈልጋለ? ሲለው ለሃይሚ ሌላ ስሜት አለኝ፣ ለሃይሚ ሌላ የተለየ ቦታ አለኝ። አስቡት፣ እንግዲህ ለዛ ነው ዳኒና ሶስ ያሉበት ነገር መቼም አይፈታም። ከቻላችሁ ብሩኬ እና ሃይሚን ለማስታረቅ የምትሞክሩ ሰዎች ካላችሁ ሶሲንና ዳኒን ወደ ጥግ አድርጋችሁ እነሱን ለብቻ እነሱ በሌሉበት ሰዓት